ሰላም አሁን መጀመሪያ ማለት ነው ስለ ሳራቲ ሳራቲ ሳራቲ ለማለት የፈለገችው አልገባችሁም። ለማለት የፈለገችው ምንድን ነው የሰው ብዛት ምናምን መድረክ ላይ ስትወጣ ስታይ በጣም ታስፈራላችሁ ማለት ፈልጋ ነው እንጂ አልዘነጣችሁም፣ አላማረባችሁም፣ ምናምን ለማለት ፈልጋ አይደለም። ምክንያቱም ለእኔ ስላስረዳችኝ ላስረዳላት ብዬ ነው። እና ሌላ ደግሞ ምንድን ነው አዶናይ እንኳን ደስ አለ። ያው ዩቲብ ትበላ ደስ ይለን ነበር። ምክንያቱም ምክንያቱም አዶናይ ገና ማለት በቃ ገና እየሰራክ ምናምን ስለሆነ ያው ቀጣይ ዓመት ማንም አንተን ከአንተ ጋር የሚወዳደር አለ ብዬ አላስብም። ቀጣይ ዓመትም መሸለም ትችል ነበር። ብቻ በቃ የሆነው ሆኗል። እና ዩቲዬ መኪና መግዛትሽ ደግሞ በጣም ከምንም በላይ ደስ የሚል ነገር ነው። ሽልማትም አግኝተሻል፣ ተሸልመሻል። ደስ ይላል እና ማስተዋል ደግሞ ማስተዋል ጥሩ ነገር እኮ ነው ያደረገችው። ጋይስ ጥሩ ነገር እኮ ነው የተናገረችው። ለምን እንደደበራችሁ አልገባኝም። ኢየሱስ ክርስቶስ ማለት እኮ የሁላችንም አዳኝ የሁላችንም አምላክ እኮ ነው። እንዴት አስባችሁ ነው? እንዴት፣ ለምን እንደደበራችሁ አልገባኝም። እናም ማርያም ደግሞ የጌታችን የኢየሱስ ክርስቶስ እናት ናት። እናትን ወዳችሁ ልጇን አትወዱም ማለት ነው። እንዴት ነው አልገባኝም። የምር ብቻ የሆነ ሆኗል። ሌላ ደግሞ ኢቫን ማለት ነው ኢቫን፣ ጋይስ የለበሰችው ልብስ ለምን እንደዚህ እንዳካበዳችሁት አልገባኝም። ምክንያቱም አሁን ለምሳሌ ዋና ስንሄድ፣ ዋና ስንሄድ ዋና ቦታ ላይ ብዙ ሰው የምናየው በዋና ልብስ ነው አደለም? እና ልክ እንደዛ ለምን አናስበውም? ለምን ነው በጥሩ መንገድ የማንወስደው? ለምንድነው ያን ያክል እሷን ማሸማቀቅ ያስፈለገው? ያው አዋርድ ቦታ ላይ ደግሞ ለየት ብሎ መታየት ይፈልጋል ሁሉም ሰው እና ለምን እንደደበራችሁ አልገባኝም። ሁሉንም በጥሩ መንገድ መልካም ብንወስደው ጥሩ ነው ባይ ነኝ። ልጅቷንም አታሸማቋት። ብቻ ጥሩ ነው፣ ደስ ይላል። የመሰለኝን ልናገር ብዬ ነው የመጣሁት። አመሰግናለሁ።